ወይኔ ሲባላ፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ መጥቻለሁ፣ እንደምታዩት ከክሽና ወጥ ልሰራ ነው። እንግዲህ አብራችሁን እስኪ ዛሬ ዋሉ። ዛሬ የቀን ቭሎጌን ውሎዬን ላሳያችሁ። ወጥ በመስራት ቤት በማጽዳት አሳይቻችኋለሁ። አሁን ደግሞ ወጥ ልሰራ ነው። እንግዲህ ይሄን የሚያክል ብረድስ ምን ልሰሪበት ነው ምናምን እንዳትሉ፣ ምን ልሰራበት እንደሆነ ወይስ ቼክ ላድርግ ማይክ አለ እና ወጥ ልሰራ ነው። ተከታተሉ እስከ መጨረሻው። እንግዲህ ይሄ ብረድስት በጣም ትልቅ ነው። በጣም እንደምታዩት አያችሁ። ሽንኩርት ሽንኩርት፣ ዘይት ተደርጎበታል። አሁን በርበሬ ነው የማደርገው። በርበሬ ይደረጋል። በዚህ ትልቅ ብረት ድስት ምን ልትሰሪ ነው? ሽንኩርቱ በስሎ ጨራርተዋል። ያው ለዛ ነው በርበሬ የማደርገው። ወይኔ እሳቱ በጣም ኃይለኛ እሳት። አሁን ይሄ አያችሁት በእንጨት ነው የሚማሰለው። በጣም እሳቱ ወስቷል። እንደምታዩት ዋህላ ላጥፋው። ወላ እሳቱ ኃይለኛ ነው። በቃ እንደም እስከ መጨረሻው ተከታተሉ። ቆይ እንጂ። አክ ርጌተል ለእናንተም አላሳያችሁ የለም። አሪፍ ነው፣ እንደምታየት እያቁላላን ነው። ደሞሽር ሰብስክራይብ አድርጉ እሺ። እኔ እያሳየኋችሁ ነው። ሁሉንም ሙያ ቆንጆ ነው። እና በርበሬ ይበቃዋል፣ አላውቅም ወላሂ አያችሁት ይሄን የሚያክል ብረት ድስት ምን ልትሰሪበት ነው ያው ምንም ነገር ድግስ የለም ምን ያው ቤተሰብ ነው አንድ ለሰባት ሰው ነው ገምቱ እስኪ ምንድን ነው የምሰራው ያው ሽንኩርቱ ትንሽ ነው እንደምታዩት እና ውዶቼ እስከ መጨረሻው ተከታተሉ እንግዲህ እንደዚህ እያቆላላሁት ነው በደንብ መታሸት አለበት እንደምታዩት ውሃ ጠብ እያደረኩኝ? እዛ ጋር ሙቆሃ እየፈላ ነው። ወዳኛ እንደዚህ እያደረግኩ እያቁላላሁ ነው። እኛቹ እሳቱ በጣም ነው እንትን። አዎ እሳቱ በጣም እንትን ይላል። እንደዚህ መካከሉን ገለጥ ገለጥ ይደረጋል። እሳቱ ተውት። ሙቃቱ ለራሱ እዚህኛ ጋር በጣም ኃይለኛ ሆኗል ብታዩት ማለት ነው። እንደዚህ እያቁላላሁኝ እንቀጥላለን እስከ መጨረሻው መከታተላችሁን እንዳ እንዳትረሱ ቤተሰቦቼ እ አህ ሙቀቱ ብታዩ ማለት ነው። ኃይለኛ ነው ኃይለኛ። ያ ረቢ አላሳያችሁ። ማንኪያ ነው። በንጫት ነው የሚማሰለው። በአንጫት ካልተማሰለ የብረት ድስቱ ለራሱ እጅ ይውጣል። ምን እንደሚያክል ማለት ነው። ይዩት። እኔ ካልሴ ምናምን ልብስ ብስ አድርጌ የምሰራ በነገራችን ላይ ያው እንዳልኳችሁ የክሽናው ምንድነው ምም ገጠር ነው፣ የገጠር ነው። እኔ የገጠር ልጅ ነኝ። ገጠር ነው የምንለው እና ላላ ምናምን እያቁላለሁን ነው አሁን ደግሞ ከደን ይበልና ትንሽ ውሃ አባረጌ ግን፣ አንቺ ለምንድን ነው ታጥና ከርነሽ ማጣቀላሊው የምትሉ ነው። ቪዲዮ እየተቆረጠ ስለሆነ እንዳይረዝም ብዬ ነው። ያው ሳማስል ብቻ ነው እያሳየዋችሁ ያለሁት እንጂ ተከርኑ ይቁላ ተቁላልቷል። ከዛ እየተከደነ ትንሽ ትንሽ ከፈት እየደረገ ይቁላላል። ምናምን ግድ ነው ማለት ነው። ውሃ ብቻ ሳደርግ ነው የምታዩ። ከድኘው አላያችሁም። አሁን እንግዲህ ትንሽ ትክደ ነው። ደግሞ አያችሁት ይህ እንደዚህ ነው ትላላችሁ። በዚህ በትልቅ ብረት ድስት ጎላ ይባላል በእኛ ማለት ነው እና የቀን ብሎጌን እያሳየኋችሁ ነው። ቤት ሳጸዳ አሳየቻችኋለሁ። ያው እናንተም እየተከታተላችሁ ነው፣ አመሰግናለሁ። ሸርም ሰብስክራይብ ያደርጋችሁ ነው። አሁን ደግሞ ምግብ መስራት እንዴት ነው፣ የጽዳቱን አልታቸኋል። አሁን ደግሞ የምግቡን እንዴት ነው የጠር ወጥ የሚሰራው? በሳት ነው፣ በእንጨት በሳትማ በሳት ነው፣ በእንጨት ነው። እንደዚህ ነው የምንሰራው እንግዲህ እሳቱ እየለበለብም ሆነም ምናምን እንደዚህ ይቀጥላልና ከመጨረሻ ተቀጣጠሉ።

ወይኔ ወይኔ፣ ብስል ብስል ነው የሚያደርገው። ይቀቀላል፣ ይቀቀላል፣ ዶሮ ይቀቀላል። ዶሮ አሶኛ ዶሮ ይቀቀላል አልኳችሁ። ካልሽራ አሁን እንደ ከዚህ ታየላ እዚህ ጋር የሞቀ ውሃ ነው፣ ሊከለስ ነው እዩት። እዛ ጋ ተጥዶ ነው እያችሁት፣ ሩዝ ነው የምሳ፣ እያችሁ አሁን ተከለሰ ውሃ ልጨምርበት። ውሃ ጨርሼ ማር ይጋሉ፣ ሌላ መልሼ ይደረጋል። በቃ ተከለሰ። ይሄ ደሞ አሁን ሲፈራ ይከደናል። ውሃ ተከለሰ እንግዲህ እንግዲህ መፍላት ነው። ይፈላል። እዚህ ጋር መጨመር ያለበት ይጨመራል። ታያላችሁ። እንደምታዩት ውሃው ፈልቷል። ኦ ውሃ በጣም ፈልቷል። እዚህ ይቀመጣል። ቅድም ያደረግኩት ውሃ ፈልቷል። እዚህ ጋርም ውሃ ጥጃለሁኝ። ምን መሰላችሁ እርስ ሩዝ ሊጨመርበት ነው። ታጥቧል። ሩዙ ለራሱ ታጥቧል ማለት ነው። ሳይታጠብ እንዳትሉ እኔ እኮ ያው ሁሉንም ካሜራ ፊት ስላላደረኩት ነው እንጂ ሁሉም ተጣጥቧል። ሩዙ ታጥቦ ነው የተቀመጠው። እንግዲህ ደግሞ አሁን እንትኑን ከለስ ይቀደናል። ምንጠቅሰቅ በደንብ ምንድን ምንድነው መብሰል አለበት። እርዙ ተጨምሮ ውሃ ፈልቶ እርዙ ተጨምሮ፣ እንደምታዩት አሁን ምንድነው የሚቀረው? እሳት ማንደድ ብቻ እሳቱን በደንብ ማንደድ አለብን። ከዛ ደግሞ ሲደርስ እስኪና ያለን አብረን ማለት ነው። እንግዲህ ተከታተሉ እስከ መጨረሻ ውዶቼ፣ ሸር ሰብስክራይብ ማድረጋችሁ እንዳትረሱ። እሳቱ በደንብ ማንደድ አለበት፣ በደንብ ማለት ነው። እንግዲህ ደግሞ ሲበስል እንገናኝ። እስኪ እንግዲህ አብረን ያው እሳቱን እያነደርኩኝ እኔ እቀጥላለሁ ማሰሌን። ከዛ ሲበስል ደግሞ ከእናንተ ጋር እንገናኛለን። እኔ መንደድን እቀጥላለሁ፣ እሳቴም ማለት ነው። አብረን እንገናኝ ሲበስል። እንግዲህ የሰራነው ምግቡ ደርሶ እንግዲህ ተገናኝተናል። እንግዲህ እንክፈተው እስኪ ዋው ሩዙ በጣም ነው የሚያምረው። አልኳችሁ እንትኑ ብረዲስቱ በጣም ነው ሩዝ የሚያሳምረው እና እሳቱን እዚህ ጋር ማጥፋት አለብኝ፣ ምክንያቱም በደንብ በስሏል ማለት ነው። እርክት ብሎ በበርበሬ ታሽቶ ምናምን ነው እንግዲህ የተሰራው። እዚህ ጋር አላሳያችሁ እንግዲህ ምንም አልያዘ። ምንድነው ምንድነው በጣም አልበሰለ። ምን አላ- ቆንጆ እዩ። እንደምታዩት በቃ ሩዝ ከልብም ሩዝ ተደርጎ ነው የተሰራው፣ እና ይኸው ላሳያችሁ በማንኪያ ይኸው ምንም የያዘው ብድም አተያያዘው ቆንጆ ሆኖ ነው የበሰለው። በነገራችሁ ላይ ብረድሱ ይመስለኛል በጣም ቆንጆ ነው። እና ደግሞ እሳት መመጣጠን አለበት። እንግዲህ ይሄን ይመስላል። እንግዲህ መልሰን ክድን ማድረግ አለብን። ቆንጆ ሆኖ በስሎ ወቷል። ይሄን ይመስላል እንግዲህ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ቆንጆ አርግቶ